ሰላም ጤና ይስጥልን፣ እንደምናላችሁ ውድ የዚህ ቻናል ቤተሰቦች፣ በትላንትና ዕለት በጣም ከባድ የሆነ ሀዘን ሰምተናል። ሁለት መቶ ሰባ ሁለት ኪሎ ሜትር አቋርጠን በአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ሰማይ ስር እንገኛለን። የዛሬ አምስት ዓመት በዶልፊን መኪና ይህን ገዳም ለማየት መጣን። እዚህ ማህበር መስርተን ሄድን። የማህበራችን አምስተኛ ዓመት ሳናቋርጥ ለአምስት ተከታታይ ጊዜ እዚህ ደብር ላይ ተገኝተናል። ዘንድሮ ከሻሸመኔ በሶስት ባስ ነው የመጣ ነው። እኛ ማህበረ ቦሊጎታ ዝክረ አቡነ ገብረ መንፈስ ቅዱስ ሻሸመኔዎች እንባላለን። መነሻቸውን ከሻሸመኔ ቅዱስ ሚካኤል ቤተክርስቲያን ያደረጉት ማህበረ ጎልጎታ ዝክረ አቡነ ገብረ መንፈስ ቅዱስ ሻሸመኔ አባላት ከአርባ ምንጭ ዚጊት ያቦ ዓመታዊ ክብረ በዓል አክብረው ወደ መጡበት ሻሸመኔ በመመለስ ላይ ያሉ መኪናው ፍሬም በጥሶ በወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ ውስጥ በሚገኘው በዴሳ ወንዝ ውስጥ በመግባቱ የተነሳ እስካሁን ድረስ ሀያ የሚደርሱ ሞተዋል። አስራ አምስት የሚሆኑ ደግሞ ከባድ ጉዳትና፣ ስድስት ሰዎች ቀላል ጉዳት እንዲሁም አምስት ሰዎች ደግሞ ያለ ጉዳት ተርፈዋል። ተወዳጁ የቴሌቪዥን ፕሮግራም አዘጋጅና አቅራቢ እንዲሁም ድምፃዊ ዮሴፍ ገብሬ ወይንም ጆሲ ኢን ዘ ሀውስም እዛው ነበረ። እሱ ያለበት ሁኔታስ ምን ይመስላል የሚለውን አሳውቃችኋለሁ። መነሻቸውን ከሻሸመኔ ቅዱስ ሚካኤል ቤተ ክርስቲያን አድርገው የተነሱት ወጣቶች አብዛኞቹ የሻሸመኔ ቅዱስ ሚካኤል ቤተ ክርስቲያን የአሁንና የቀድሞ የሰንበት ትምህርት ቤት ተማሪዎች ሲሆኑ ከሐዋሳም የተቀላቀሉ ምእመናን ነበሩ። 46 ሰዎችን በጫነው መኪና ውስጥ ሾፌሩ አቶ ሙሉጌታ ብርሃኑ ከሕፃን ልጁ ከአኪያ ሙሉጌታ ጋር ነበረ። እናም መጋቢት አቦ ክብረ በዓልን በአርባ ምንጭ ዝግጅት ያቦ እንዳቀዱት አክብረው ወደ ቤታቸው በሚመለሱበት ወቅት ነበረ። መኪናው በቴክኒክ ብልሽት ከቁጥጥር ውጭ በመሆኑ በወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ በሚገኘው በዴሳ ወንዝ ውስጥ ገብቶ ህይወታቸው ያለፈው ማለት ነው። ሀያ የሚሆኑት እስካሁን ድረስ ከባድ ጉዳትም ስላለ የሟቾች ቁጥር ከዚህም በላይ ሊጨምር ይችላል። እግዚአብሔር ይጠብቃቸው። በጣም ብዙ ወጣቶች አይሲ ውስጥ ናቸው። በወጡበት መቅረት በጣም ያሳዝናል። እግዚአብሔር ለንስሐ ሞት ያብቃን። በንግሱ በዓሉ ላይ ጆሲ ኢንዘ ሀውስ ወይንም ዮሴፍ ገብሪ ነበረ። እናም ከነዚህ ወጣቶች ጋር ተገናኝቶ ፎቶ ተነስተው፣ አብረው በልተው፣ ተጨዋውተው ነው የተለያዩት። ጆሲ ስለ ሁኔታው ሲገልጽ እንዲህ ይላል። ሞት ክፉ፣ የጻድቅ ረፍት። ምን ብዬ ልጀምር? በጣም ከባድ ሀዘን ውስጥ ነኝ። ጻዲቁ አቦ የገብረ መንፈስ ቅዱስ ለአመታዊ ክብራቸው እንድገኝ ፈቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዚጊቴ አቦ የተገኘው ታላቁ አብይ ጾም እንደመሆኑ በተአምራዊ ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስዕለታቸውን ሊሰጡ ገቡ። የኔና የወጣቶቹ ትውውቅ በዚህ ይጀምራል። በመሃል የማህበሩ ሙሴ ወጣት መሰለ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሀሳብ ሲያቀርብ፣ እኔም ከተቀመጥኩበት ተስፈንጥሬ የተነሳው በእምነት ጥንካሬያቸው ቀናው ኮራውባቸው ደስም አለኝ የደስታን ባም አንባው በተለመደው የሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከተ ቁርስ አብረን ቀምሰን ተመራርቀን ተለያየን። ከጠዋቱ ሶስት ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ 11 ሰዓት ላይ ወላይታ ሶዶ በዴሳ ወንዝ ሲደርሱ መኪናው ፍሬም በጥሶ ከተሳፋሪዎቹ መካከል 15ቱ ምዕመናን ህይወታቸው ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለጽናት ኦርቶዶክሳውያን ለካስ ጆሲን ስለማናገኘው ፎቶና ቪዲዮን እንነሳ ታሪካዊ ቀን ነው ያሉት የእስከወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልቤ መራር ሀዘን ተሰማኝ። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዚጊቲያ አቦዬ ተሳልመው ተጸብለው ስዕለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያንን ሐዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቃን ረፍት አልኩ። ኡፍ! መራር ሐዘን። ለቤተሰባቸው፣ ለጓደኛቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳውያን መጽናናትን ይስጥልን ብሏል ጆሲ። ህይወታቸው ያለፈው ወጣቶች በሻሸመኔ በተለያዩ አድባራት ስርዓተ ቀብራቸው ተፈጽሟል። ብፁዕ አቡነ ኤልያስ የእግዚአብሔር ፍቃድ ሆኖ በአደጋው ምክንያት ከስጋ ድካም ላረፉ ወንድምና እህቶች በአርባ ምንጭ ከተማ በሚገኙ ሁሉም አድባራትና አንድ ገዳም ጸሎተ ፍትሐት እንዲደረግ አባታዊ መመሪያ ሰጥተዋል። አምላካቸውም ብለው ታምነው ከቤት ለወጡ ነፍሳት ልዑል እግዚአብሔር እረፍት ይስጣቸው ብለዋል። የሻሸመኔ ከተማ ወጣቶችም በአደጋው ጉዳት የደረሰባቸውን ሰዎች ያከሙትን የሆስፒታል አባላት አመስግነዋል። ምንድን ያሉት ከዚጊቲ ወደ ሻሸመኔ እየሄዱ ባሉ ምእመናን ላይ በደረሰው የመኪና አደጋ በሕይወት የተረፉትን ነፍሳት ለማዳን ከቤታችሁ የተጠራችሁ ስራ ላይ የነበራችሁም፣ ዘር ቀለም ሃይማኖት ሳትለዩ ሙያዊ ግዴታችሁን የተወጣችሁ የኦቶና ሆስፒታል የጤና ባለሙያዎች፣ ዶክተሮች፣ ነርሶች ምስጋናችን ከልብ ነው። ቤተ ክርስቲያን ታመሰግናችኋለች። ያረፉትን ወንድም እህቶቻችንን ነፍሳቸውን በገነት ያሳርፍልን ብለዋል። ከሞቱትም ውጪ በርካቶች የአጥንት የእጅ የእግር ስብራት እንዲሁም የወገብና የተለያዩ የጭንቅላት ጉዳቶችን አስተናግደው አይሲ ውስጥ ሆነው ኮማ ላይ ያሉ በየሆስፒታሉ አሁንም እየታከሙ ያሉ በርካታ ወጣቶች አሉ። እግዚአብሔር ይጠብቃቸው፣ ከሞት ይሰውራቸው። አሁን ላይም እንዳልኳችሁ በዛሬው ዕለት በሻሸመኔ በተለያዩ ቤተክርስቲያናት ስርዓተ ቀብራቸው እየተፈጸመ ይገኛል። እነዚህ ወጣቶች 272 ኪሎ ሜትር አቋርጠው አርባ ምንጭ ወደሚገኘው ዚጊቲ አቦ ቤተክርስቲያን የተገኙት የዛሬ አምስት ዓመት በዶልፊን ጥቂት ሆነው ሄደው ገዳሙን ካዩ በኋላ በመሰረቱት ማህበር አማካኝነት ነው። ማህበሩ ላይ በየዓመቱ እየሄዱ የአቡየ ገብረ መንፈስ ቅዱስን ዓመታዊ በዓል ለማክበር ቦታው ላይ ተገኝተው ቃል ገብተው ነበረ። በዛም የተነሳ ነው ለአምስት ዓመታት ያህል ወደ አርባ ምንጭ 272 ኪሎ ሜትርን እያቋረጡ ከሻሸመኔ ተነስተው ማለት ነው። በዚጊቲ አቡ የገብረ መንፈስ ቅዱስ ቤተክርስቲያን በመገኘት መጋቢት አቦን ሁልጊዜም እዛው ያከብራሉ። 272 ኪሎ ሜትር አቋርጠን በአርባ ምንጭ ዚጊቲ አቡ ገብረ መንፈስ ቅዱስ ሰማይ ስር እንገኛለን። የዛሬ አምስት ዓመት በዶልፊን መኪና ይህን ገዳም ለማየት መጣን። እዚሁ ማህበር መስሪተ የማህበራችን አምስተኛ ዓመት ሳናቋርጥ ለአምስት ተከታታይ ጊዜ እዚህ ደብር ላይ ተገኝተናል። ዘንድሮ ከሻሸመኔ በሶስት ባስ ነው የመጣ ነው። እኛ ማህበረ ጎልጎታ ዝክረ አቡነ ገብረ መንፈስ ቅዱስ ሻሸመኔዎች እንባላለን። እንኳን አደረሳችሁ እንኳን አብሮ አደረሰን። የጻድቁ ቃል ኪዳን በረከት አማላጅነት ጸሎት አይለየን። ባላችሁበት ሰላም እግዚአብሔር አይለያችሁ። ብዙዎቹ ወጣቶች ናቸው እንዳልኳችሁ፣ ሴቶቹም ወንዶችም አሉበት። ወጣቶቹ ብዙዎቹ ገና በቅርብ ጋብቻቸውን የፈጸሙ እንዲሁም ደግሞ ጋብቻቸውን ለመፈጸም እየተዘጋጁ ያሉ ወጣቶች ነበሩ። እንዳገኘሁት መረጃ ከሆነ ይህ ወጣት፣ የምታዩት ወጣት ማለት ነው፣ ካገባ ገና ሁለት ዓመት እንኳን ያልሞላው ወጣት ነው። በጣም ነው የሚያሳዝነው። ብዙዎቹ ወጣቶች እንዳልኳችሁ ገና ጋብቻ ለመመስረት እቅድ ላይ የነበሩ ቀለበት ያሰሩ፣ እንዲሁም ደግሞ በቅርቡ ጋብቻ የመሰረቱ እንዲሁም ደግሞ ገና ሕፃናት ልጆችን የወለዱ አባቶችም አሉበት። የወጣት ሞት እጅግ በጣም ያሳዝናል። እንደወጡ መቅረት፣ ቤተሰብን ሳይሰናበቱ፣ ለአንድ ቀን እንኳን ታሞ እግዜር ማረ ሳይባል መሞት በጣም ያሳዝናል። ከድንገተኛ ሞት ሰውረኝ ብላችሁ ጸልዩ፣ ይላሉ አባቶቻችን እንኳን ሲያስተምሩ ከድንገተኛ ሞት ሁላችንን የሚጠብቀን ለሞቱት ነፍስ ይማር ባይሲ ውስጥ ያሉት ደግሞ ድነው ወጥተው እግዚአብሔርን እንዲያመሰግኑ እመኝላቸዋለሁ። ለቤተሰቦቻቸው፣ ለጓደኞቻቸው እንዲሁም ለመላው የሻሸመኔ ከተማ ህዝብ በሙሉ መጽናናትን እመኛለሁ ነፍስ ይማር።